ሰፈራችን ላለች አንድ ልጅ ሽምግልና ተላከና፣ ቤተሰቦቿ እናንተው ናቸው ያላቸዋት፣ መታችሁ ሽማግሌዎችን ጥያቄ ጠይቁ ተባሉ ነው። ከዛ ተራ በተራ የሙሽራውን ሽማግሌዎች ይጠይቁ ነበር። ከዛ መጀመሪያ አማራው የአህያ ባል ከጅባ ያድንም እንዳይሆን ነገሩ መካች ነው ወይ? ጀግና ነው ወይ? ይህ ሰው ልጃችንን ደህንነቷን ያስጠብቅልናል ወይ? ከዛ ትግራው ወይ የሚያስተዳድርበት መኪና፣ ንብረት፣ ቤት አለው ወይ? ዝም ብሎ ከልጅ መውሰድ ቀላል ነገር ነው። ለሳም የሚያስተዳድርበት ነገር አለ ወይ? አለ። ከዛ ኦሮሞ ለጂታ ማኖር የእርሻ ቦታ የጊጦሽ መሬት እና ከብቶች አሉ ተያለ። ጋይስ ኮፒ ሊንክ ሼር እያደረጋችሁ ፎሎ እንዳይረሳ ፕሊስ። ከዛ ጉራጆ የይዙብ ስራ ይወዳል ወይ? እንደገና ደግሞ ያልተበላ እቋብ አለው ወይ? እናት ሀገር ወይ ሞት በሚለው የመንጌ ንቅናቄ ሰዓት የዘመተ አንድ የወላይታ ልጅ ከዛ ይሄዳሉ። ዳገት፣ ቁልቁለት፣ ጋራ፣ ሸንተረር፣ ሸለቆ፣ ውርጋድ ማይገባ ማይወጣ ቦታ የለ። እናት ሀገር ወይ ሞት እየተባለ ስልጭት ታለውና ታይ አቀበላ አይሩኩ እናት ሀገር አለ ምን አልክ ምን አልክ ይባላል አዛዦቹ፣ ምናምን የኔ እናት ቀበሌ አታውቅም። እዚህ እናት አገር ጋር ይሄ ሁሉ የእናቴ ነው እንዴ ብሔር ብሔረሰብ። ጓደኞቼ ጋር ገና አዲስ አበባ እንደመጣን ከባቡር ጣቢያ ስንወጣ አንዱ መጣን እንዴ ቲክቶከሮች ሰላም ናችሁ፣ የት ናችሁ፣ የት ላደርሳችሁ ምናምን አለ። አይ እኛ ጀሞ ሶስት ብታደርሰን ደስ ይለናል ምናምን ስንል ጀሞ ሶስት ሰባት መቶ ብር ነው አለ ወላይታወከን መስቀል እንኳን ለእንደዚህ አይነት ገንዘብ አላወጣውም ሲል፣ እሺ ስንት ላደርግላችሁ፣ ስንት ይመቻቸዋል? አረግ አንተ እንደው እንዴ ብታስጎበኘን የራሳችንን ሀገር ነው ብታስጎበኘን፣ የራስህን ሀገር ብታስጎበኘን መሰለ እንዴ። ደሞ ታክሲ አደርሰናል እንጂ ሀገር አስጎብኘን ሰባት መቶ ምትለን ምን ሆኖ ነው አሉ። ከዛ ትግሬውም በጣም በስጨት ብሎ ወይ ምን አባተ ሆነ አንተ? ሰላም አይደለም እንዴ? ለዚህ አይደለም እንዴ ጆሞ ሶስት? ለምንድን ነው እንደዚህ የምትናገረን ምናምን ሲል እሺ እስከ ስንት ልቀንስላችሁ ምናምን ሲል ጉራጌው ጀለስ ጣልቃ ገባን እስከ በነጻ ብትቀንስ ደስ ይለናል። ስፖንሰር ተደረግንና ከገጠር የመጡ ብሄር ብሄረሰቦችን ይዤ ዱባይ ለጉብኝት በኤርፕሌን ነው ይሄድን ያለነውና ከዛ በኋላ ወስተሷ ምን ይምጣላችሁ አለች ትግሬውን ጀለስ። ከዛ በኋላ ወይ ሎኒን ካን ሽሮ የለም ቆንጆ ሽሮ ያገር ቤት የመሰለ ሽሮ ብታወጪልን ደስ ይለኛል። አይዚኮ፣ እንደዚህ አይነት ነገር የለም። ያለው ኬክ፣ ኩኪስ፣ ሻይ ምናምን። እስቲ ባይደሱም ቢሆን አምባሻ ጋር ቅርብ አይደለም እንዴ? አገር ቤት አምባሻ መስል አንጭልኛላ። ከዛ ቁጭ ሄደች ማለት ነው። ከዛ በኋላ ኦሮሞ ወንጀለስ መጣችና ምን ይምጣል ስትለው አንጮቴ ያለ አንጮቴ ነው ደስ ይላል። ድንገት ዞር ሲል መስኮት አንተ ዳመናው እየሄደ ነው አለ። ከዛ በኋላ አማራ ወንጀለስ ምን ይምጣል ስትለው ማድረግ ቤት ያፈራው ዝም ብለሽ አታምጪው። አንቺ ደግሞ ጥያቄ አለ ምግብ ብሎ ምርጫ? አረግኛ እንግዳ ነን ዝም ብለሽ ቤት ያፈራው። ደሞ ቆይ ሾፌር ጉብኝት ነው አላላችሁንም። ከዛ በኋላ ጉራጌው ጋር መጣችና ምን እንጣልህ ስትል የፈለኩት ማዘዝ እችላለሁ? አዎ ትችላለህ፣ ምንም ችግር የለውም። ክትፎ ይኖርሻል፣ ኬክ ኩኪስ ምናምን አለ ስትል ግብዣ ይቀና ብሩ በእጄ ሲጭ፣ እንደ ጋይስ፣ ጫት ስትቅሙ በሞቀ ውሃ አትቃሙ የሚባለው ለዚህ ነው። ሁለት ጓደኛሞች ጫት ቤት ቁጭ ብለው እየቃሙ አንደኛው ጸጉሩን እንደ ነጠላ እየቋጨ ነውና ምናምን ከጸጉሩ ላይ ዱብ አለች። ቢያት፣ መሬት ላይ የለችም። ፈለጋት ፈለጋት አት። ከዛ ጓደኛው ምን እየፈለክ ነው? አረ ከጸጉሬ ላይ ኮ የሆነ ነገር ልቀብኝ እየፈለኩ ምን እሺ አረ፣ ጀለስ ናት ምናምን እና አገኛት? አጧት። በቃ ጣጣ የለውም፣ በቃ ፎቶ አካል አፋልጉኝ እንለጥፋለን። ባለስልጣኑ አንድ ፖሊስ፣ አንድ መከላከያና አንድ ፌዴራል አድርጎ ፍየል እንዲያመጡለት ይልካል። ባለስልጣኑ ስል በቀድሞው ስርዓት ነው እሺ፣ በአሁኑ አይደለም። እና ከዛ ፖሊሱ ሄደ፣ አንድ ፍየል ይዞ መጣ። ከዛ መከላከያውም ሄደ፣ መከላከያውም አንድ ፍየል ይዞ መጣ። ከዛ ፌዴራሉ ሄደና ወልከፍ ወልከፍ ወልከፍ ወልከፍ ወልከፍ የምትል ውሻ ይዞ መጣ ማለት ነው። ከዛ በኋላ ባለስልጣን ፍየል አይደል እንዴ አምጣ የተባልከው፣ ውሻ ምን ታደርጋለህ፣ ለምን ውሻ መጣ ይሏል። ለኔ ገና ሁለት የምትጣረጋት እኔ ፍየል ነኝ ብሎ አምና እኮ ነው አመነች አይደለም። ለምን ታስጨንቆኛላችሁ። ብሄር ብሄረሰቦች ጓደኞቼ ጋር ገና አዲስ አበባ እንደገባን ወደሆነ ትልቅ ሆቴል ሄድን። እና መጀመሪያ ምን ልታዘዝ ብላ አስተናጋጇ ስትመጣ ወላይታው ጀለሴ ቦርዴ ይኖራል እንጂ፣ አረ ቦርዴ እዚህ ሆቴል አይሸጥም አለችው። ከዛ አማራ አረ ግለኝ ጠላ ካለ አምጪልኝ፣ ጠላም የለም አለችው። ትግራይ ዋይሎኒ አምባሻም አምጪልኝ እንጂ አለ፣ አምባሻም አይሸጥም እዚህ ቤት። ከዛ በኋላ ጉራጌ ጀለስ ትኩስ ነገር አለ አለ ስትለው፣ ሻይ ስንት ነው? ሻይ ሰላሳ ብር ነው። ስኳር ውሰጂ፣ አይ ስኳሩ እንኳን በነፃ ነው እስቲ